እኔ ደግሞ እንትን እረኔ ምኔ ምን የማርግሻለሁ ከእኔ ይልቅ ያንተ ነው የግፈው፣ በረከቱ ስ ናቸው። በጣም ሰላም እንግዲህ እንዴው ሆይ ገፋ አባለ ቁጥር ሩዚ የበላው ቀን ማሻአላ ሰሚራ እርጉዝ ነሽ፣ ማሻአላ ሰሚራ እርጉዝ ነሽ እያላችሁ በጣም እያሳቀቃችሁ ስለሆነ ዛሬ ወልጄ ለገራግራችሁ። እስቲ ላላ ብላችሁን የሱ ወር ነው የኔ ሆዶ እርጉዙ የማን ነው እንዴ? ትክክለኛ እርጉዝ ነው ያለው እኮ ራሳቸው። አይ ቁጭ በል እንጂ ምን ትሰራለህ? ታች ይሻን ታኔና ታንቶ ዲማ ነው እርጉዝ ይሆነውሽ ትክክለኛ እርጉዝ የሚመስለው ወላይ ላዝም ያንተ ነው።

ማለትም ይህ ስጋው እንዲሁ እንዴት ተንጠለጠለ ነው መሰለኝ የሚቀራው። ወተት አይገባበትም፣ ድም የለውም።

አልጋ ቁም ሳጥን፣ ፈርኒቸር፣ ሁሉንም አይነት አረቢያን መጅስ ማዘዝ የምትፈልጉ ደውሩ፣ ምርጫችሁ አድርጉ። በአይነት አለን ከሙሉ ጋራንቲ ጋር። ሶላርም ከፈለጋችሁ ቤተሰቤን ከጨለማ ላውጣ ካላችሁ ሶላር እዘዙን። እንወዳችኋለን። ይመቻችሁ።